ሰላም ሰላም ጓደኞቼ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ አማን? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ያው እንግዲህ እኔ ነገር ታውቁታላችሁ፣ ገመጣለው ጠፋለው፣ መጣለው ጠፋለው። ያው ምን ታደርጉት አላችሁ እንግዲህ። ያለውን ችግር እኔ መቅረፍ ብችል ኖሮ ቀርፌ በቃ ነገሮችን እንኳን ለእኔ ለሌሎች ማህበረሰብ ራሱ መትረፍ ችል ነበር፣ ግን እንግዲህ ምን ይደረጋል ብላችሁ ነው። እኔም ያለሁበትን ሁኔታ ታውቃላችሁና የመብራቱ ነገር ስቲል አልመጣልንም። እንግዲህ አሁን በቁጥር ሲቆጠር ወደ 13 ቀን እየሆነን ነው። ስለዚህ ግዴታ የኛ ዋናው ጋኑ ዋናው ትራንስፎርም የሚባለው ነገር ተነስቶ ካልተቀየረ አይችልም። እንዲሁም ደግሞ ባለሙያም ከወልዳ ያመቶ ምናምን ምናምን በጣም ብዙ ፕሮሰስ አለው፣ ይቆያል ማለት ነው እና ያው ጎረቤት እየሄድኩኝ መብራት ያለበት ቦታ ላይ እየሄድኩኝ መብራት ያለበት ቦታ ሄድኩኝ፣ ቻርጅ እያረኩኝ ምናምን። ያለው የሚገርማችሁ ነገር እንግዲህ ሄዳለሁ፣ ስልክ ሰጣለሁ፣ መጣለሁ፣ ሄዳለሁ፣ በቃ እንደዚያ አይነት ላይፍ ነው እየኖርኩ ያለሁት። ከትላንትና ጀምሮም ስልክ ዝግ ነበር እና አጋጣሚ እስኪ ጠፋሁኝ ምናምን ብዬ ትላንትና ቅዳሜ የማይደለ ቅዳሜ ገበያ ልጄና ዝዬ ሂጄ ነበረ። እንዴ ተሰቃይቼ እንደመጣው አልጠይቃችሁ፣ በቃ አልጠይቁኝ። ልጄ ናዝዬ ግዴታ መሄድ ስላለብኝ በቃ። ገበያው ማለት በጣም ትልቅ ነው። እንደገና ደግሞ ከገጠርም ከየትኛውም አካባቢ ሰው ይመጣል ምናምን ና በጣም ነበረ። በቃ ሰልች ነበረ። ቶሎ ለመውጣት እየሞከርኩ ነበረ ምናምን ነገር እንኳን ተይዞ ብቻ ተሄዱ እራሱ በጣም ነው የሚያስጠላው። በቃ ብዙ ሰው ሳያቄ ይመታችኋል፣ ምናምን ይገፋችኋል፣ አህያለ ምናምን በቃ የሌለ ነገር የለም። ና ብቻ እንደምንም በጭንቀት ልጅን በሰላም ይዤ ከገበያ ተመለስኩኝ ማለት ነው። እንግዲህ ከገበያ እንደመጣውኝ ቀጥታ ቁርስ ከበላሁኝ በኋላ ቁርስ እንኳ ጠዋት ነው ቀምሼ ሄርኩትኝ ጠዋት ቀምሼ ሄጄ ነበረ። አሁን እንግዲህ ከገበያ ከተመለስኩኝ በኋላ ቀጥታ ያደረኩትኝ ምግብ ማብሰል አለብኝ ብዬ ነው ማለት ነው። ያው እንግዲህ እንጀራ ገና አልጋገርኩም። እንጀራ እንግዲህ ነው የምጋግረው ምክንያቱም ዛሬ ቢያንስ ዛሬ ደግሞ እሑድ ስለነበረ ልጅ ማቁረብ ስለፈለኩኝ ዛሬ ምንም አይነት ነገር የማድረግ ፍላጎት ስለሌለኝ ዛሬ ለስራ ብዬ በቀዳሚው ቀን ዱባ ሰራሁኝ ማለት ነው። እንግዲህ እዚህ ጋር እንደምታዩት ዱባ እየሰራሁኝ ነው። ዱባይን በሚገባ ከታትፌ ልጬ አጥቤ በስርዓት እንግዲህ ዱባይ የምትጠሉ ሰዎች ትኖራላችሁ፣ ዱባይ የምትወዱ ሰዎችም ትኖራላችሁ። ብዙ ሰው ይጠላል። እኔ ደግሞ ዱባ እወዳለሁ፣ ደስ ይለኛል። እኔ ለምን እንደሆነ አላውቅም፣ ግን አሰራር ይወስነዋል። ዱባ አሰራሩ በጣም ይወስነዋል ማለት ነው። እንግዲህ የሀምሳ ብር ዱባ ገዝቼ መጥቼ ከተፍተፍ አድርጌ የተወሰነ አስቀርቻለሁ። እዚህ ጋር የምታዩት ግን ባላስቀር ይሻለኝ ነበረ። ፍሪጅልኝ ምን ላይ ላስቀመጠሩ። ለዚህ ብዬ እንደገና ሌላ ሽንኩርት፣ ሌላ ቲማቲም ልጨርስ አየኔ ነገር እና ከዛ በኋላ ካደረግኩኝ በኋላ በሚገባ በጣም ረዥም ጊዜም ሆኖኛልኝ ዱባ ከበላሁኝ ማለት ነው። እንግዲህ ዱባዬን ከታትፌ ምን ብዬ አጸዳድቼ አዘጋጅቼዋለሁ። አሁን ደግሞ እንደምታዩኝ ሽንኩርት እየከታተፍኩ ነው ማለት ነው። ሽንኩርት ደግሞ እንደዚህ ከረኩኝ በኋላ መስራት የምፈልገው መፍጨት የምፈልገው በገላግሌ ማሽኔ ነው እና በእሱ ከፈጭሁኝ በኋላ ያው ነግሬያችኋለሁ፣ ብዙ ጊዜ እኔ ወጥ ስሰራ ወይም ደግሞ የትኛውን ነገር በምጠቀም ሰዓት በተለይ ሽሮ ላይ አላቅም ሽንኩርትን ፍጥጥስ ሲላሉ ድም ድቅቅ ብላ በቃ ሶጓ እኩል ስትሆን በጣም ደስ ይለኛል፣ በጣም ይመቸኛል። እንደዛ ማለት ነው እና እንደምታዩት እንግዲህ በደንብ አድርጌ ይፈጭቸዋለው። ጫና ይህን ከጨረስኩኝ በኋላ ያው ምሳ ሰዓትም ደረሰ አደለ? ምሳ ሰዓት ስለደረሰ ግዴታ የሆነ ነገር መስራት አለብኝ ምክንያቱም ጠዋት ቁርስ የቀመስኩ ስለሆንኩኝ ግዴታ ምሳ መስራት አለብኝ። የሆነ ነገር መብራት ቤት ያፈራውን ነገር መስራት አለብኝ ብዬ ወስኛለሁ ማለት ነው። ስለዚህ ቀጥታ እንደምታዩት እንግዲህ ካሮቴን እየላጥኩ ነው። ቆስጣና ጥቁር ጎመን ደግሞ በሚገባ ክብ ክብ አድርጌ ቅጥንጥን አድርጌ ከትፊያቸዋለሁ ማለት ነው። ምክንያቱም በመሀል ከመስራቴ በፊት በመሀል ምሳ መስራት ስላለብኝ ማለት ነው። ባባዬ መዜጋ እያገዘኝ ነው። እንግዲህ ትላንትና የቅዳሜው ውሎ ይሄን ይመስል ነበረ እንደምታዩት ማለት ነው። እና ከድካም ላይ ድካም ማለት ነው፣ ከድካም ላይ ድካም እንግዲህ ከታተፊ ጨርሻለሁኝ። ዘይቴንም በሚገባ አግያለሁ። ስለዚህ በመጀመሪያ ሽንኩርትና ካሮቴን አደርጋለሁ ማለት ነው። ያው ምን መስራት እንደፈለግኩኝ መገመት አያቅታችሁም። እና እንግዲህ እነዚህን ያው መብራት ከሌለ ታውቃላችሁ፣ ግዴታ በከሰል ነው የምንሰራው። መብራት ሲመጣማ ሲኖረኝማ ጭራሽ ከሰል እራሱ ለማቀጣጠል እንዴት እንደሚያስጠላ ለቤቴ ጭስ ብቻ ለማቀጣጠል ብቻ እንጂ ከዛ ውጭ እሱንም ደግሞ ስተቦይ ስቶቤ ላይ ያረገዋሉ፣ ይቀጣጠላል፣ አለቀ። ምናልባት የዛ ግፍም መሰለኝ አሁን እየተቀጣን ያለ ነው። እና እንግዲህ እንደምታዩት እዚህ ጋር ደግሞ ውሃ ይፈልቶልኛል። ስፓጌቲ ነው መስራት የምፈልገው። እዚህ ጋር ጥጃ አለሁኝ፣ እዚህ ጋር ካሮቴን እያበሰልኩ ነው በደንብ ያው ይኔህን የመሰለ መጥበሻ ይውላችሁ፣ በከሰል እያበላሸሁት ነው። ምን ይደረግ፣ መጥፎ አጋር መጥፎ ቦታ ላይ ወደቀ። በቃ አለቀ። ምንድን ነው የሚባለው? ውድ ነገር፣ ውድ ነገር ያለ ቦታ ወርካሽ ነው ይባላል። በጣም ትክክል መሆኑን አውቄያለሁ። እንደዚህ እንደዚህ አይነት ድስቶች ናቸው ለከሰል በጣም የሚያስፈልጉት እንጂ ያኛው ሴራሚክ ምንም አያስፈልግም። ያኛው አሁን ስቶቭ ለኬክ ለመጋገር ምናምን የሆነ ለየት ያለ ነገር ነው እንጂ ከሰላይ ከተጣደ በጣም ቂጡ ይፈቀፈቃል ምናምን ይሄ መሀሉ ይላጣል ምናምን፣ እና ብዙም አስፈላጊ ወይም ደግሞ አስደሳች አይደለም። በጣም ነው የሚያስጠላው። አሁን ይሄ የኔ ራሱ መሀሉ ላይ እንትን ብሎብኛል ማለት ነው። አሁን እንግዲህ ቆስጣይንና ጥቁር ጎመኔን ተጠቅም ያለው አድርግ ያለው እንግዲህ ይህንን እያቁላለሁኝ ያለሁት ማለት ነው። እስኪ ተከታተሉት ምን እያረኩ እንደሆነ

እንግዲህ እንደምታዩት ጓደኞቼ እንደምታዩት ሰረች የጨረሻለው ፓስታዬን ምሳዬን ሰራሁኝ ማለት ነው። የሆነ ሰዓት ከራበይ ምሳዬን እበላለሁ። አሁን ደግሞ ከሰል በሁለት ምድጃ ነበር የምጠቀመው። ወደዚህ ካደረግኩኝ በኋላ የአዘጋጀሁትን ቲባቲምና ሽንኩርት አንድ ላይ ነው የፈጨሁት። እኔ ለእንትሙ ብዬ ነው፣ ለፍጥነቱ ብዬ አንድ ላይ ያረኩት። እንደገና በጣም ስለደከመኝ በቃ አንድ ላይ ይፈጭ ብዬ ነው እንጂ ከተቁላላ ቢሆን ቢደረግ ጥሩ ነው፣ የተሻለ ነው ነው አድርጌበታለሁ። ምሳዬን እስከምበላ ድረስ በውሃው ምክክ ብሎ ይበስልልኛል ማለት ነው። እንግዲህ እንደምታዩት በጣም ከበቂ በላይ ነው። ስታዩት ድስቱ ትንሽ ትልቅ መስሎ ስለሚታይ ነው እንጂ በጣም ብዙ ሽንኩርት ብዙ ቲማቲም ነው። በቂ ነው፣ ከበቂ በላይ ነው። ስለዚህ አሁን ተቁላልቶ አልቆልኛል ቆንጆ ሆኖ በደንብ ተቁላልቶ እንደሚገርግ ያለው አያምርም ዱባው እኔ እንደውም ይሄ ነጩን ዱባ አልወደውም የምወደው ዱባ ቀይ ዱባ አለ በጣም የምወደው ዱባ እና እሱን ከለር በጣም ይሄ ከደጋው የሚመጣ ነው ከቆላ የሚመጣ የሚባለው ቀዩ ነው በጣም ነው ደስ የሚለው ቀዩን ሞር ወደዋለሁ ነገር ግን ይህም ቢሆን ችግር የለውም እና እንግዲህ እንደምታዩት ሶሱ ከልክ በቃ ምርጥ ነው። በጣም አሪፍ ነው። ቅስት እያለ በከሰል ልቡ እስኪ ድረስ ይመስልልኛል ማለት ነው። በባህል ደግሞ ፋዘር መቶ እያሳቀኝ እያጫወተኝ ነበረ። ይህን እያቁላለሁ እየሰራሁ ፋዘር እያጫወተኝ ነበረ፣ አጋጣሚ መቶ እና እንግዲህ ዱባይን እንዴት ናት? በነገራችን ላይ ጓደኞች፣ ዱባ የማትወዱ ሰዎች ልትኖሩ ትችላላችሁ። ምናልባት ከአሰራሩ ይመስለኛል። እኔ ዱባ ምወዱ በአሰራሩሽከሰራችሁት ቁጭከስጋ ወጥ አሰውዛሬ ከስጋ ወጥ ማለት ነው። አሁን ጾም ስለሆነ ራሱ ጣል ሊደረግበታል። ምጥረም ሆነው አሰራርሽ ወስነዋል። ጋይስ፣ አሰራራችሁ የዱባ ወጥን አሰራር ነው። ቅመም እንዳያንሰው የሚያስፈልገውን ቅመም ይገባል የሚያስፈልገውን ነገሮች እንደገና ደግሞ ውሃ ስትከልሱ በጣም ማብዛት የለባችሁ ማለት ነው። በመጠሩ ነው ውሃሙ ልክ እስኪል ድረስ መከለስ የለም። አንደኛ ነገር ዱባ ባለኝ ነው በጣም ምን ታረጉ መሰላችሁ? ያቁላልታችሁ ከጨረሳችሁ በኋላ አንዷን ዱባ ባ ወጣ ታረጉና ትቀምሷት አላችሁ የሆነ እንዴት ነው ስብር ነገር ልትል ከሞከረች ታወጡትና ውሃ ታፈላላችሁ ይሄው አሁን እኔ ከልሸው ነው። ይሄ ልክ ውሃውን ካወጣችሁ ተዋጣችሁ በኋላ ያፈላችሁትና ከልሱትና ወዲያው ይፈላል፣ በደቂቃ ማለት ነው። ከዛው ቶሎ ነው የምታወጡት። ትንሽ ከቆየ ጭም ልቅልቅ ካለ ዱባው ረዴ ትጠሉታላችሁ። እኔ አሁን ይሄኛው ስበላው ራሱ ጥርስ የያዝ ነገር ይላል፣ እወደዋለሁ። እንደዚህ አይነት ግን ከበሰለ ግን እንደ ሽሮ ሽሮዛችሁ ሽሮ ሆና ትቀራለች። ትቀራለችና ከዛ ያስጠላችኋል፣ አይበላም ማለት ነው። ያቀራረጽ ችግር አለበት። አፎ በሉኝ እንግዲህ ጓደኛዬ። ሌላማ መንቀርቶ ከምንድነው? ከገበያ ከገበያ መልስ እንግዲህ ያደረኩት ነገር ይሄ ነው ማለት ነው። ቁጭ አላልኩም ይሄን አደረኩኝ ምናምን። እስኪ ደግሞ እናንተ እንትን ካላችሁ ብዬ ለእናንተም ሰርቼላችኋለሁ ጓደኞቼ። እንግዲህ ጸሎት አድርጎልን መብራታችን እንዲመጣ እባካችሁ። ሌላ ምን እላለሁ? ጸሎት እያረጋችሁልኝ ከዛ ደግሞ አሁን እስኪ ያጠራቀምኳቸውን እቃዎችን እያጣጥፉ ልቆኝ። ቻወዳችኋለሁ